ከጥንት ዘመን ጀምሮ ሰዎች ሲናገሩ ኖረዋል፣ በዓለም ላይ ትልቁ ሀብት ወርቅ አይደለም። ነገር ግን ያንን እውነት ለማወቅ አንድ ሰው ይህን ዋጋ መክፈል ነበረበት። ይህ ታሪክ የሚጀምረው ፉአድ በተባለ ድሃ ገበሬ ነው። በሕይወቱ በድካማና በብቸኝነት የተሞላም ነበር። ሆኖም ልቡ ከወርቅ የበለጠ ውድ በሆነ ምሕረት የተሞላም ነበር። ከመንደሩ ትንሽ ራቅ ብሎ የጥቁር እንቁል ቤተ መንግስትን ቆሟል። እዚህ የሚኖረው ጠንቋይ ባርቃሽ የሚባል ሰውም አለ እና በስግብግብነቱም ይታወቃል። ግን እጣፋንታቸው አንድ ሆኖ በክንፍ የተሰበረች ጭቃ የለበሰች አንዲት አሞራ ምክንያት አንድ ሰው በፍቅር ያዳናት እና እሷም በታማኝነት እዳ ለመመለስ ሞከረች። ያቺ ውለታ ግን ከጨለማው ተራራ የተረገመ ወርቅ አወጣች። ያ ወርቅ የመንደሩን ጥፋት ወይ የሰውዬውን ሞት የሚወስን ምርጫ አስከተለ። ይህ የዚህ አሞራና የዚህ የሚስኪን ሰውዬ ሙሉ ታሪክ ነው። ፍቅር ከክፋት ጋር የተፋለመበት የልብ ንጹህን ከጥንቆላ ኃይል የመረታበትን ታሪክ ነው። ወደ ቻናላችን ከመግባታችን በፊት እንደዚህ አይነት ታሪክ የሚመቻችሁ ከሆነ ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ቪዲዮውን ላይክ በማድረግ እንጀምረው። አንድ ጊዜ የግራጅ ተራራ ስር ፉአድ የሚባል ድሃ ገበሬ ነበር። የሚኖረው በጣም በተበላሸች ጎጆ ውስጥም ነበር በዚህ መንደር ዳርቻ ላይ መሬቱ ድንጋያማ መሬት ምንም ያህል ቢደክምበት ምንም ነገር አያፈራለትም ነበር። ፉአድ ብቻውን ይኖር ነበር። ሚስቱ ከብዙ ዓመታት በፊትም ሞታለች፣ ልጅም አልነበረውም። እንደ ጓደኛ ሆነው እንጀራውን የሚካፈሉት ወፎችና የብቸኝነት ኑሮ ጸጥታ ብቻም ነበር። ድሃ ቢሆንም አያማርርም፣ እጁ ባዶ ቢሆንም ልቡ በሰላም የተሞላም ነበር። ከመንደሩ በላይ ደመናን ሰንጥቆ የጥቁር ዕንቁል ቤተመንግስት ቆሟል። ይህ የጠንቋዩ በርቃሽ ቤትም ነበር። መንደርተኛው ሁሉ እዚህ ለመውጣት ይፈራ ነበር። በርቃሽ ለብዙ ዘመን እንደኖረ ቤቱ በወርቅ እንደሞላና ወደ ቤተ መንግስቱ የደረሰ ሰው ሁሉ ድንጋይ ይሆናል ብሎ በሽክሹክታ ይናገርም ነበር። አንድ ቀን ማታ ትልቅ ንፋስ ጎጆውን ሊያፈርስም ደረሰ። ጠዋት ላይ ፉአድ እርሻውን ሊያይም ወጣ። ሁሉም ነገር ተበላሽቶም ነበር። ነፍስ የዘራው እጽዋት ሁሉም ጠፍቶበትም ነበር። ፉአድ ተስፋ ቆረጠና ወደ ተሰባበሩት ተክሎች ሲመለከት ከአጠገቡ ካሉ ድንጋዮች ደካማ ጩኸትም ሰማ። ሄዶ ሲመለከት ትንሽዬ የአሞራ ጫጩት ጭቃ ለብሳ ህመም ላይም ነበረች። አንደኛው ክንፍም ተሰብሮ ነበር። ፉአድም ፈራ። አሞራዎች የጠንቋይ ባርቃሽ ግዛት እንደሆኑም ያውቃል። ይች ወፍ ማዳን አደጋ ላይ ሊጥለውም ይችላል። ግን የጫጩቱን አይነት ሲመለከት ፍርሃቱ በልብ ደግነትም ተሸፈነ። ፈጣሪ ይችን ፍጥረት ወደ እኔ ላካት አለ። እኔ ልጥላት ማንን? ብሎ ራሱንም ጠየቀ። ወደ ቤትም ወሰዳት፣ አጸዳት የተሰበረውን ክንፍ በጨርቅም አሰረላት። ከዛ ቀን ጀምሮ ፉአድ ያለውን ጥቂት ነገር አካፈላት። አንዳንዴም የመጨረሻውን ምግብ ለአሞራው ሰጥቶ ራሱ ይራብም ነበር። ወፏንም ጃራህ ብሎም ሰየማት። ሳምንታት አለፉ። ጃራህ በፍጥነት አደገች፣ ከደካማነት ወደ ጠንካራ አሞራም ተለወጠች። ላቧም ያበራል፣ አይኗ ፈጣን ነበር፣ ከንፈሮቿ በርትተዋል። በደሃው ሰውና በኩሮ አሞራ መካከል እንደ ልጅና አባት ያለ ጠንካራ ፍቅርም ተፈጠረ። ጃራህ ፉአድን ወደ እርሻው ትከተላለች፣ ቤቱን ትጠብቅለታለች፣ ቁራዎችንም ታባረራለች። ለፉአድ እሷ ወፍ ብቻ አልነበረችም፣ ያጣው ልጅም ነበረች። ግን አሞራዎች የተፈጠሩት ለሰማይ ነው። አንድ ጥዋት ጃራህ ከፍ ባለ ድንጋይ ላይ ተቀምጣ ወደ ተራራዎቹም ተመለከተች። ፉአድ ለመሄድ እንደወሰነችም ተረዳ። በሐዘን ስሜት ሂጂ ጃራህ፣ አንቺ የአየር ነሽ የዚህ ምድር አይደለሽም የወደድሽውን እንዳትረሽም፣ አላት። አሞራው አየችና፣ ድምጿን እያሰማችም በረረች። ቀጥታ ወደ ተራራውና ወደ ቤተ መንግስቱም ሄደች። ፉአድና አሞራው ሳይገናኙ በጣም ብዙ ጊዜ አለፈ እና ለዘላለም አጣዋት ብሎም አሰበ። ግን የሆነ ምሽት ላይ የጠንካራ ክንፍ ድምፅም ተሰማ። ጃራህ ተመለሰች። በህይወትና በኩራት አፍ ውስጥ የሚያበራ ነገር ይዛለች፣ የወርቅ ሳንቲም። ፉአድም ደነገጠ። ወርቁ የመጣው ከጠንቋይ ባርቃሽ ሀብት እንደሆነም ያውቃል። በሹክታ ወይ፣ ጃራህ ይህንን ምን ለማድረግ ነው ያመጣሹም? አላት ግን፣ አሞራዋ በንጹሕ ኩራትም ተመለከተችው። ሳንቲሙን እግሩ ስር ጣለችናም አረፈች። በማግስቱ ጃራህ እንደገና ሄደችና ያመሽት ሁለት ሳንቲሞች ይዛም መጣች። በሳምንቱ መጨረሻ ፉአድ ትንሽ የወርቅ ክምርም ነበረው። ግን በደስታ ፋንታ ፍርሃት በልብም ጨመረ። ወርቁን መሬት ውስጥ ቀበረው አንዱንም ለመጠቀም አልደፈርም። ይህ ወርቅ ሲልም አሰበ ስጦታ አይደለም፣ ይህ የኛ ዕዳ ነው ሲልም አሰበ። ቤተ መንግስት ውስጥ ጠንቋይ ባርቃሽ በመስታወቱ ሁሉንም ነገር ይመለከት ነበር። ወርቁ እንደተሰረቀም ያውቃል። ሆን ብሎም ፈቅዶላቸውም ነበር። ክፉ ፈገግታም ፈገግ አለ። አሞራው ለሰውየው ታማኝ ነው፣ ሰውየው ለአሞራው ታማኝ ነው፣ በቅርቡ ሁለቱም እኔን ያገለግሉኛል ሲል በኩራትም ሳቀ። ባርቃሽ የፈለገው ወርቅ ሳይሆን መንደሩን የሚጠበቀውንና ክፋትን የሚያጠፋውም የህይወት ድንጋይ ነበር። እሱን ለማግኘት ደግሞ ፉአድን እንደ መሳሪያ መጠቀም ይፈልጋል። ብዙም ሳይቆይ መንደርተኞች ፉአድ መስራት እንዳቆመና አሞራው በየቀኑ ወደ ተራራ እንደሚሄድ አስተዋሉ። ሹክሹክታም ተስፋፋ። ሽማግሌው መጥቶ ተጠንቀቅ ፉአድ፣ ከዚህ ከጨለማ ቤት የመጣ ወርቅ ጥሩ አይደለምም፣ አለው። በዚያ ምሽት ፉአድ ጃራህንም ለመነ። እባክሽ ተጨማሪ ወርቅ አታምጪ አላት። ወደዛ ክፉ ቦታ አትሄጅም አላት። ግን አሞራዋ አልተረዳችም። ለሷ ይህ መልስ የምትከፍልበት መንገድም ነበር። በማግስቱ ጠዋት ላይ ጃራህ እንደተለመደውም በረረች እና ተመልሳ አልመጣችም ነበር። ፉአድ ቀንና ሌሊትም ሲጠብቃት ምንም አልመጣችም። ጥዋት ላይ የተቀበረውን ወርቅ አነሳና በከረጢት ጠቅልሎ ተራራው መውጣትም ጀመረ። የቤተ መንግስቱ በር ክፍት ነበር። በውስጡ ጠንቋይ በጥቁር ወንበር ላይም ተቀምጧል። በቀኝ በኩል ጃራህ በበር እስር ቤት ውስጥም ታስራለች። ደካማና ተጎድታም ነበር። በርቃሽም ሳቀ። አይጡ በመጨረሻ ወደ ድመቱ መጣ። አሞራህን ወርቅ እንድትሰርቅ የፈቀድኩት አንተን ወደዚህ እንድትመጣ ነውም አለው። ፉአድም ከረጢቱን መሬት ላይ አስቀመጠ። ወርቅህን ውሰድ፣ ጓደኛዬን ግን ልቀቃትም አለው። መጉዳት አልፈለግም። ጠንቋዩ ወርቁ ግድ የለኝም የምፈልገው አንድ ነገር ነው አለው። ወደ መንደራችሁ ያለውን የሕይወት ድንጋይ አምጣልኝና ወፍህን እለቃታለሁ አለው። ፉአድም እንዲህ አለ። ያ ድንጋይ ሕዝቤን ይጠብቃል፣ ያለሱ መሬታችን ትጠፋለችም አለ። ባርቃሽ ታዲያ አሞራ ይሙት ብሎም አስፈራራው። ልብ የተሰበረው ፉአድ ወደ መንደሩ ተመለሰና ሁሉንም ነገር ለሽማግሌም ተናገረ። ሽማግሌው ካዳመጠ በኋላ ተሳስተሃል ፉአድ፣ ግን ልብህ ንጹህ ነው። ድንጋዩ ክፋትን አያገለግልም። ይውሰደው፣ ምን እንደሚያመጣለት ታያለህ አለው። በማግስቱ ፉአድ የሚያበረቀርቀውን ነጭ ድንጋይ ይዞ ወጣ። ባርቃሽ በስግብግብነትም ነጠቀው። በመጨረሻ ብሎም ጮኸ፣ ለዘላለም መኖር የኔ ሆነም አለ። ግን እጁ እንደነካው ድንጋዩ መቃጠልም ጀመረ። ሕይወትን ከመስጠት ይልቅ እየገደለውም ነበር። ባርቃሽ ሰውነቱን ወደ ጥቁር ድንጋይ እየተለወጠም ጮኸ። የታሰረችው ጃራህም ወጣች፣ የጠንቋዩን ማስታወሻም ሰባበረችው። ቤተ መንግስቱ መፈራረስ ጀመረ። ፉአድ የህይወት ድንጋይም ያዘ። ሁለቱም የተራራውን ቤተ መንግስት ወጥተውም አመለጡ። ማመለጡ ፉአድና ጃራህ ወርቅ ሳይዙ ነፃነትን ብቻ ይዘው ወደ መንደሩም ተመለሱ። ፉአድ ድንጋዩን መልሶ ወደ ትንሹ እርሻውም ተመለሰ። ድሃ ሆኖም ቀረ ግን ልቡ ደስተኛ ነበር። ፉአድና ጃራ ወርቅ ሳይዙ ነፃነትም ብቻ ይዘው ወደ መንደሩም ተመለሱ። ፉአድ ድንጋይም መልሶ ወደ ትንሹ እርሻውም ተመለሰ። ደሃ ሆኖም ቀረ። ግን ልቡ ደስተኛ ነበር። ከሱ በላይ ጃራ በሰማይም ትበራለች፣ እንደ ጠባቂ፣ እንደ ልጅ፣ እንደ ታማኝነት ምልክት። እናም ደሃው ገበሬ ትልቁ ሀብት ወርቅ እንዳልሆነም ተማረ። ግን ከደክነት የመጣ ፍቅርና ታማኝነት መሆኑንም አወቀ። የአሞራው ውለታ የሚለው ታሪክ እዚህ ላይም ያብቃ። የጥቁር እንቁል ቤተ መንግስት ፈርሶ ነገር ግን አንዳቸው በሌላው ያላቸው ፍቅርና ታማኝነት ከማንኛውም ንብረት የበለጠ ጠቃሚ መሆኑንም ተምረዋል። እናም ወደ ትንሹ እርሻው ተመልሶ በደስታ መኖርም ጀመረ። አሞራው ጃራህም ከላይ በሰማይ እየበረረች የህይወቱ ጠባቂና የልጁ ቦታን ይዛም ኖረች። በታሪኮ መጨረሻ ድሃው ገበሬ የመጨረሻውንና ታላቁን እውነትም ተረዳ። እውነተኛ ሀብት ከድንጋይ ወይም ከወርቅ አይደለም፣ የሚመነጨው ከንጹህ ልብና ከታማኝነት ውለታ ነው። በደግነት ያፈራው ትስስር በኃይለኛ አስማት ሁሉ ይበረታልና ይህ የአሞራው ውለታ ታሪክ ነው። መልካምነት ሁሌም አሸናፊ መሆኑን የሚያሳይ አፈ ታሪክ ነው። እስከሚቀጥለው ታሪካችን ድረስ ከክፋት ይልቅ ደግነትን ይምረጡ። በሌላ ቪዲዮ እስከማገኛችሁ ሰላም አለይኩም ወራህመቱላሂ ወበረካቱ።